እና ያማንን ለቀናት ያህል ሰራንን እንዲሁም ሸብኔምን ለመያዝ ብዙ ብዙ ሲሯራጡና ሲለፉ ነበረ። በተለይ ደግሞ ሰራን ያዝነው ሲሉ ሲያመልጣቸው፣ ደረስንበት ሲሉ አንድ እርምጃ ሲቀድማቸው፣ በዚህ ሁሉ ማዕበል ውስጥ ሆኖ ነበር ያለፉት። ነገር ግን አሁን የመጨረሻ ሰዓት ላይ ደርሰዋል። በአንድ ጊዜ ሁሉም ዱብዳ ሁሉም ላይ ወርዶባቸዋል። ማንም ያልጠበቀው ያልገመተው ነገር ነው የሆነው። ሰራን እስካሁን ድረስ ያለበት አይታወቅም። ነገር ግን እሱ ያጠፋቸው ጥፋቶች እጅግ በጣም እየገነኑ ሆነዋል። ሸብኔም ከሞተች አርባ ቀን ሞልቶታል። አንድ በኩል ኤጄም የዛን ሰዓት ራሷ ላይ ተኩሳ ካጠፋች እንዲሁም ከተቀበረች አርባ ቀን ሞልቷታል። ያማናውን የኤጄ መቃብር ጋር መጥቷል። ነገሮች ለሶይ ሳላኖች ከባድ ከባድ ሆኗል። እነ አላዝና እነ ቻላም ቢሆን ህይወታቸው ሲኦል ሆኗል። ብዙ የተቀየሩ የተለወጡ ነገሮች አሉ በነዚህ አርባ ቀናቶች መካከል። ያማናውን የኤጄ መቃብር ጋር ነው የሚገኘው። ኤጄ የተቀበረችው ከእሙት መቃብር አጠገብ ነበረ። እሙት እያየ ነው። ኤጄ ሁላችንም ትታን ሄደች። አንተም በጣም ስለምትወድህ በጣም ስለምታፈቅረህ በመጨረሻ አንተ ያለህበት ዓለም መምጣት ፈልጋ ነበረ ነበር ይሁን ነገር አጥፍተናልኛ። እኛም መቅደም ባለብን ቦታ አልቀደምንም፣ መረስ ባለብን ቦታ አልደርስንም። አይ ኤጄ አይ ኤጄ ኤጄ፣ በልጅነትሽ በልጅነትሽ ዋጋ ከፈልሽ። እንዴት ነው አሁን ይህንን ሰው መሸከምና መቋቋም የሚችለው ብሎ ያማን እያለቀሰ ነበረም። ያማን ዝም ብሎ አሁንም ፍጥጥ ብሎ መቃብር መቃብሯን ይመለከታል። እስኪ አሁን እስኪ አሁን ምን ጥንካሬ ነው የሚኖረኝ ይህን ነገር መቋቋምበት እያለ ነበረ። እሱስ ቢሆን ቢያንስ ትንሽ ነገሩን ተቋቁሞ ወደ ውጭ ወጥቶ እንደፈለገ ይንቀሳቀሳል። ነገር ግን ነስሊያን ሌላ ሰው ሆናለች። ነስሊያን ማለት ቁጡ ቶሎ የምትናድር የምትቆጣ የምትበሳጭ እንድሩ ትግስተኛ ያለነች ሴት ሆናለች ሙሉ ለሙሉ አቋም አመለካከቷን የተቀየረው። የሰርሀን አባት ቤት እየተፈተሸ ነው ያለው። ፖሊሶች በመኪና አጥለቅለቆት በደንብ አገላብጠው አበጥረው ከፈተሹ በኋላ አሁን ኤሊፍ፣ እንዲሁም ኮሚሽነር ሳልቹክ ምንም የለም ብለውም ሲነግሯት፣ ምንም የለም ማለት ምን ማለት ነው? ምንም የለም ማለት መልስ ነው እንዴ? ምን ማለት ነው? አባቱን ውሰዱታ፣ ታዲያ አባቱን ፖሊስ ጣቢያ ወሰዱት፣ ይመርመር ስትል ነበረ። እሱ ምንም የሚያውቀው ነገር የለም ይሏታል። ጎቨን ደግሞ እነ ስሌ ተረጋጊ ባክሽ፣ ተረጋጊ እያለን ነበረ። እንዴ፣ ምን ማለት ነው? ቤቱን ጽኖ ማለት ነው ፖሊስ፣ ፖሊስ ሰራራል እንዲያላን ነበር። አው ስራችን እናቃለን። እነ ስሌ ለነባክሽ፣ ተረጋጊ እያለ ነበር። ነስሊሀን አእምሮዋ ስለተጎዳ ምንም ብትቆጣ ብትበሳጭ እነሱ እሷን ከመታገስ ወደ ኋላ እያሉ አለም። እንዴት ብዬ ነው ተረጋግቼ ከእናንተ ጋር የምወራው? እናንተ ለሷ አታስቡም እንዴ ያለች ፈለጋው ላይ በደንብ እንዳያጠናክሩበትና ሰርሀን በነጻነት መንቀሳቀሱ እንዳሳበዳት ነገረቻቸው። የልጄ ገዳይ በነጻነት ይንቀሳቀሳል፣ የሁሉ ጥፋት አጥፍቶ በነጻነት ይንቀሳቀሳል። እናንተ ምን እያረጋችሁ ነው ያላችሁት? አባቱን ውሰዱት እያልኩኝ እኮ ነው ስትል ጉቨን እባክሽ ነስሊሀን፣ እባክሽ እባክሽ ብሎ በመከራ ለምኖ ለምኖ እንደምንም ብሎ አሳምኖ መኪና ውስጥ ያስገባታል። አሁንም ቢሆን ያማን እዛው መቃብር ጋር ሆኖ እያለቀሰ እያወራ ነው ያለ ለና አላዝም ቢሆን ነገሮች በጣም ከባድ ሆነዋል አላዝ ኃይለኛ የመጠጥ ሱሰኛ ሆኗል እንደ ድሮ ራሱን መጠበቅ አይችልም ከቤትም መውጣት አይችልም እናቱም ብትሆን በሩን እንደ ቆለፈችበት ነው ከቤት እንዳይወጣ ተፈርዶበታል የቁም እስረኛ ሆኗል አልጋው ተመሰቃቅለው እዚህም እዛም የመጠጥ ጠርሙስ በየቦታው ይገኛል ከቤት እንዳትወጣ ተብሎ ነበር እሱ አሁን የበረንዳውን በር ከፍትና ዘሎ በመስኮት እየወጣ ነበረ እየወጣ እያለ የቤቱ ጠባቂዎች አንደኛው መጣና አቶ አላዝ ባክህ የትም እንዳትሄድ ባክ አታስቸግር እያሉ ነበር ባክ ዞር በል ብሎ አላዝ ፊቱ መታው ጣለው ጥሎት ሌር ነበር ሌሎች ወንዶችና ጠባቂዎች መጡና ለሶስት እየያዙን ነበረ። ይዘውት እየጎተቱ አንጠልጥለው ወደ ቤት እያስገቡን ነበረ። የሁሉ ሲሆን በመስኮት በኩል እየተመለከተች የነበረችው ቻላ ነበረች። ቻላ ዝም ብላ ትመለከታለች። አሁንም እያየች ነው። ምግብና ጂውስ ነገር ቀርቦላታል። ምግቡን የሆነ የቆሻሻ መጣያ ውስጥ ከገለበጠችው በኋላ ሳህኑ ባዶ ሲሆንላት ለጥ አለች። ድንገት የቤታቸው ሰራተኛ መጣች። አሁንም ሌላ ምግብ ይዛ አስቀምጣላት እየወጣች ነበረ። ቻላ ጂውስ ጂውሱን ብቻ ጠጣለች። ምግብ እየበላች አለም። እህቷ ኤጄ ከሞተች በኋላ ምንም ነገር ተናግራ አታውቅም። አንደበቷ አፏ እንደተዘጋ ነው። ያማል አሁንም ከእሙትና ከኤጄ አጠገብ ሆኖ እያለቀሰ ብዙ ብዙ ካወራ በኋላ ከተቀመጠበት ተነስቶ ቀስ ብሎ ልሄድ ነው። በሌላ በኩል ነስሊሀን

እያለ ነበር እንደ ብዬ ነው መረጋገው ጎቨንቆ የምነካ እንደ ብዬ ነው መረጋገው። እባክህ ታረጋጊ አትበለኝ ምን ሆና ልጄን አጥቻለሁ እኮ ይሄ ሰውዬ እኮ ልጄን እንዳጣ አድርጎኛል እኮ ምሮ ምታውራው እባክህ፣ እባክህ ሰው ሚለን ስማ አለችው። ነስሊሀን እረዳሻለሁ እያለ ነው። ድንገት አንደኛው ጠባቂ መጣ። ቀደም አላዝ የመጣው ወይዘሮ ነስሊሀንን ነው እያለ ነበር። ምን ላርገ አለችው አቶ አላዝ። አቶ አላዝ ሊያመልጥ ሞክሮ ነበር ሄደሽ ብትሄጂ ጥሩ ነው አላት። ለሁለት ያይዘው እየገቡ ነበር። አላዝ እጁ ላይ መጠጥ ይዟል። አሁንም እየጠጣ ነበር። ድንገት ነስሊሀን በሩን በርግዳ ገባች። መጠጡን ተቀበለችውና ወረወረችው። ስብርብር እያለ ነበር ከግድግዳ ጋር ጋር ምንድን ምንድነ ምንድን ነው ምን እየወንክን ያለው አንተ ምን ተባብለን ነበረ እያለችሁ ነበረ ዝም ብሎ ተመለከታት ማየ ለምረው ማቴ እያላን ነበረ ይህ ነገር መጨረሻ የለም እንዴ ራስን ካላስተካከልክ ከዚህ ክፍል አትወጣ ምን እያረክን ያለው የት ነው መጠጡን እየደበክ ያለው የት ነው እያረክ ያለው ትሏለች መጠጡ ራሱ ከየት እንደሚያመጣ ግራ ገባት አላስ ተመልከተኝ ተመልከተኝና አናግረኝ አናግረኝ ይኸውልህ አባት አግኝቶ ነበር ነው አውርቶ ነበር እንዴ ያለችው ጭራሽ ጭራሽ እኔ ሊያገኘኝ ስልካችን ወስደሽብናል ማንንም ሰው እንዳናገኝ አድርገሽናል እዚህ ሲወል ውስጥ እየተቃጠለን ያለ ነው ማምለጥም አንችልም እያለ ነበር ጉቫን ነስሊሀን ስትጨቃጨቅ ድምጽታሽ ደስ ለ ሚሰሙ ጭንቅላቱን ይዞ እያዳመጠ ነበር። ድንገት ያማን መጣ። አባዬ ምንድነው ማንም የሚንጨቃጨቀው እያለ ነበረ። እንዴት ሆንክ አንተ? ያው እንግዲህ ሁሉም ነገር ከሆነ አርባ ቀን ሞልቶታል። ነገሮች እየተባባሰ ናቸው ያሉት። እንግዲህ አላዝል ድጋሚ ለማምለጥ ሞከረ እና ብር የነበሩ ጋርዶች እሱን አስቆሙት። እናትህ ደግሞ በጣም ተናደደች። ሌላ ምን ሊሆን ይችላል እያለ ነበረ። ያማን ወገቡ ይዞ ቆመ። አላዝ ከእናቱ ጋር እየተከራከረ ነው ያለው። እማዬ፣ ያ ነፍሰ ገዳይ ያጨራቁ አባታችን በነጻነት እየተንቀሳቀሰ ነው ደስ እንዳለው በቃ፣ በነጻነት እኛን ደግሞ እዚህ ክፍል ውስጥ ቆልፈሸብናል። እሱ ለሰራ ኃጢአት እኛ እየተቃጣን ነው። ለምን ባለው የምንቀጣው ንገረኝ እስኪ እያለ በራንተ ልጀምሮ አንድ ጊዜ ማይገባ አንድ ጊዜ እንኳን ይግባህ፣ ለምሮ አትረዳኝ። አንድ ጊዜ እኔ እናንተን ለመጠበቅ እየሞከርኩኝ ነው፣ አይገባም? እንዲ ያለችው ቀና ብለው አያትን የተናነቀው ነበረ። አላዛቅምም እንኳን ያሉ አይመስልም። የምር የምር የምር እኛን እየጠበቅሽ ነው ወይስ ምንድነው? ሌላ ነገር አለ ወይስ እኛን ከአንቺ እየጠበቅሽን ነው? ተናገሪ እስኪ። እኔ ምንም እየገባኝ አይደለም፣ እማዬ ምን እኔ እጄ አይደለሁም። እሺ እማዬ እኔ ራሴን መቼም ላጠፋ አልችልም፣ ራሴን መቼም አልገለም እያለ ተመለከታት። ነስሊሀን ተመሳሽ ታያየችው ነበረ። ለዚህ ነው ከቤት እንዳትወጡ ያደረግኳችሁ፣ አንዳችሁም ከቤት እንኳን አትወጡም ስትል ነበር። እማዬ እማዬ፣ እኔ መቼም ቢሆን በሰው አጢአት ራሴን መስዋዕት አላደርገም፣ እኔ ደካማ አደለውም እያላት በሩን ዘግታ እየወጣች ነበረ። እማዬ፣ እኔ እዚህ መቶ ዓመት እቀመጣታለሁ እንጂ ራሴ እንደዚህ አላረቅም። ግን ላብድ ነው ላብድ ነው፣ ጭንቅላት ሊጦዝ ነው እያላ ነበር። እሷ ተታወጣች ቻላ ጆሮዋን ይዛለች። ድምጽ ወንድማ ይሰማታል። እሷን ብት ለመተኛት እየታገለች ነበር። ድንገት የመጣችው ነስሊያን ነበረች። ቻላ እንደተለመደው ምግቧን ደፍተዋለች። ድንገት ነስሊያን ስታይ ባዱሳ ጎበዝ፣ ጎበዝ ምግብሽን በደንብ በላሽ። አሁን ደግሞ የጁስ ጠጪ ትራታለች። ትንሽ ጁሱን ፎታለች። አሁንም በደም ጠጫ ትራታለች። ቻላ ትንሽ እየጠጣች ነበረ ተቀበለች። ከዛ ነስሊያን ቻላ ምንም ነገር እየተናገረች አይደለም። አሁንም ዝምቷ እንደቀጠለ ነው። ነስሊያን ደግሞ ልጇን እያቀፈች እያባበረች ቻላ፣ ምንም ምግብ መብላት አለብሽ እሺ፣ ራስሽን መጠበቅ አለብሽ እሺ፣ ከዛ በኋላ ደህና ትሆኛለሽ እያለቻት እያቀፈች አልነበረ እሷ ማብራት እንዳለች ትነግራታለች። ያማናውንም ቢሆን ሳሎን ቁጭ ብሏል። ከጎቨን ጋር እያወራ ነበረ ስለ ቻላና ስለ አላዝ ያማን ይጠይቃል። ያው እንግዲህ ቻላ እንደምታያትና ዝም ብላለች በቃ ዝም እንዳለች ነው እያለ እየነገረው ነስሊያን ከላይ የወጣች ነበር ኦስማን ብላ ትጫዋለች፣ እና ጥሩ ስሜት እየተሰማት አይደለም እያለ ጎቨን ሲያስረዳ ነስሊያን ነው ቢሆን ኦስማን ብላ እየጫዋች እየወረደች ኦስማን ወደ እሷ እየቀረብ ነበረ። ወደ ነስሊያን ቀረበ። ነስሊያን ስታየው የደህንነት ካሜራ የሚገጥሙትን ሰዎች ታገናኘኛለ። እዛ እያንዳንዳቸው ክፍል ካሜራ ይገጠማል። የአላዝና የቻላ ክፍል ካሜራ ይገጠም ስትኖ ነበረ ነስሊያን እርግጠኛ ነሽ ይላታል። እሱ አዎ እርግጠኛ ነኝ ካሜራ ይገጠም በእንደዚህ አይነት ነገር ቀላል እንዴ እባክህ እንዲገጥሙ ነገራቸው አለችው ጉቨን ደሞ ነስሊሀን የምርሽን ነው እያላን ነበር የምቀልድ ይመስልሀል አለችው ቆያ እንዴ ቆያ እንዴ እነሱ እኮ ትልልቅ ልጆች እኮ ናቸው ምን ማለት ነው ካሜራ ክፍላቸው ማስቀመጥ ማለት ነስሊሀን ይሄ ከባድ እኮ ነው ከባድ እኮ ነው እባክሽ እንደዚህ አይደረግም እያላን ነበር ለእኔም ከባድ ነው ገባራለ እስካሁን ድረስ ብዙ ነገር ታግሻለው ነገር ግን በዚህ አይቆምም ልጆቼ መቆጣጠር አለብኝ ስትል ነበር ያማንም ቢሆን ይህ ትክክል አይደለም እያለ ነበረ እሷ ትክክል የሆነውንም ያልሆነውንም አውቃለሁ እያለች ነው ከዚ ማ በቃኔ ሩያ ጋሊት እያልን ነበር ሩያ የት ናት ቤት ናት እንዴ ስትለው ኧረ ስራ ቦታ ናት ያለችው ያው እንግዲህ ሄጄ ነገር ልበላት እያለ እናቱን ግንባሯን ስማው ይወጣል። ነስሊያን ከጉቨን ጋ ቀረች። ነስሊያን ያማን እንግዲህ ሄዷል። ስለዚህ በግልጽ እናወራ በካሜራው ጉዳይ አላት። ስለምን ነው የምናወራው? ምንም የሚወራ ነገር የለም አለችው። ነስሊያን ነስሊያን ምናልባት ይህን ነገር ያካበድሽው አይመስልሽም? ትንሽ የተጋነን አይመስልሽም? የልጆቹን ስልክ ቀምተሻል። አዎ ትክክለኛ ነገር ናረግሽው። እሺ ይሁን፣ እንዴት ነው ታዲያ አሁን መልሰሽ ደግሞ ረ ነስሊያን፣ ከባድ ነው ከባድ ነገር፣ አስቸጋሪ ነው ልጆቹ ላይ ያለ የሌለ ተጽዕኖ ነው የምታሳድረው እያለ ነበረ። ልጄን ከቀበርኩኝ አርባ ቀን ሞልቶኛል። እሺ ልጄ ደግሞ ገና አስራ ሰባት ዓመቷ ነበረ ስም አሁንም ቢሆን ሀዘኑ ከልቤ ያልወጣ አሁንም ቢሆን ልጆች እንደዚህ ነገር ውስጥ እንዳይወድቁ እነሱን መጠበቅ አለብኝ። በቻልኩት አቅም ደግሞ ጠብቃቸዋለሁ አለችው። መቼም ቢሆን ሀሳቧን እንደማያስቀይራት ገባው። ያማን አሁን ሩያ ወደምትሰራበት ቦታ እየመጣ ነበረ። አሁንም ቢሆን የቶልጋ ሬስቶራንት ውስጥ ነበር የምትሰራው። ቶልጋ እዛው አካባቢ ነው ያለው። ከጂሱር አጠገብ ቆሟል። በአንድ በኩል ሩያ እናቷ ናታለች። እንደገና የተወለደውም ወንድ ልጅ ከሰራን እንደሆነ አውቃለች። በእናቷም ተናዳለች። እጅግ በጣም ነበረ ያዘነችው። ያም ሆኖ ነገሮችን ለመርሳት ትፈልጋለች። ስለዚህ አሁን ስለ እናቷ ሰው ሲያነሳባትም አትፈልገም። ብቻ እዛ ሊስተናገዱ ከመጡ ሰዎች ጋር እየተግባባች ብዙ ነገር ማድረግ ትወዳለች። አሁን አብራቸው እየተጫወተች ነበረ። በአንድ በኩል ጄሱር እያየ አይ አይ ሩህያ ሩህያ በቃ እንደዚህ ሆነች ማለት ነው፣ ህይወታችን በአንዴ ተቀየረ ማለት ነው ይላል። ከዛ ተወልጋ ስለ ቻላ እየጠየቆ ነበረ። ቻላ ዝም እንዳለች እኮ ነው በቃ ቻላ እንደ በተው ተዘግቷል። እንደው ምን አለበት እኔ የእሷ ድምጽ ሊናፈቀኝ በቃ ሁሌ ዝም፣ እንዴት ሰው ሁል ጊዜ ዝም ይላል? ብሎ ጄሱር ይናገራል። ሰሞኑን ያስተዋለው ነገር ይሄ ነው። አብረው እያወሩ ናቸው። በሌላ በኩል አሲ ሽንትቤት ገብታለች። ድንገት ኤላይዳ መጣች። በሩን ክፈቺ ብላ በሩን ስደበድቀ አንድ ጊዜ ትላለች። አሲ አሲ የእርግዝና መመርመሪያ መሳሪያን በእጇ ይዛለች። ማድረግ ያለባትን ነገር ካደረገች በኋላ ውጤ ውጤቱን እየተጠባበቀች ነው። አሲ በጣም ልቧ እንደቆመ ነበረ ውጤቱን ስትጠባበቅ የነበረው። ውጤቱ ወጥቶ እንኳን ለማየት በጣም ፈርታለች። ዝቅ ብላ ተመለከተችው፣ እንዳረገዘች ምልክት ያሳያል። አፏን ያዘች። ወይ ፈጣሪ፣ ወይ አርግዣለሁ፣ አርግዣለሁ ስትል ነበረ። እያለቀሰች ነው በድንጋጤ። በሌላ በኩል ነስሊሀንና ጉቨን ወደ ሆስፒታል እየመጡ ናቸው። ተያይዘው ወደ ውስጥ እየገቡ ናቸው። የሸብኔን ቢሮ እየተቀየረ ነው ያለው። የሸብኔን ቢሮ ስሙ ከዛ ላይ ተገንጥሎ ሌላ ስም እየተደረገበት ነበረ። አብረው ወደፊት እየተጓዙ ናቸው። ድንገት የሆነች ዶክተር እየመጣችው ዶክተር አመጣችና ነስሊያንን፣ ነስሊያን ህፃኑ እንግዲህ እስካሁን ድረስ ጦር ሁኔታ ነን ያለው አሁን ከሆስፒታል መውጣት ይችላል። እንዴት ነው ነገሩ አለቻት። ነስሊያን ሰማቻት፣ ሰማቻትና ተናዳለች። ምንም ሳትላት ሄደች። ከዛው ጉቨን ቀረ። እንዴት ነው ጉቨን ለሩያ ልንገራት እንዴ ለሩያ ልንገራት ብላ ጠይቀችው። እኔ አሳውቃታለሁ አሳውቅሻለሁ እኔም በቃ በሆን እያለ ነበረ። ትቷት የሄደው የሩያ ወንድም ሸብን የወለደችው ከሰራን አሁን ሆስፒታል ገብቶ ነበር መውጣት እንዳለበት እየተናገራቸው ነው። ጭራሽ ነስሊያን ስለሱ ጉዳይ መስማትም አትፈለገም። በሌላ በኩል አሲ ማርገዟን ሰምታለች። አሁን ድብልቅልቅ ብሎባታል። ጄሱር አጠገቧ ሆኖ እያወራ ነበረ። አንቺ ደግሞ ምን ሆሻል ዛሬ ምንም አልሆንኩም፣ ትለዋለች ሩያ ነገሮችን ለመርሳት እየሞከረች ነው። ሊስተናገዱ ከመጡት ሰዎች ጋር አሁን መሳሳቋንና ማውራቷን እንደቀጠለች ነበረ። ጉቨን ወደ ያማን ደወለለት። ደውሎ እኔ ምን ለሩያ ትደውልላት ይሳንተ ትነግራት አለ እያል ነበር ይየም ሕፃኑ ሊወጣ እንደሆነ ነገረው። በቃ እኔ ያሳውቃታለሁ፣ እኔ ብነግራት ይሻለም፣ ወደዛ እየርኩኝ ነው እኔ ይላል ያማን። አሁን ሊነግራን ነው። ወደ ሬስቶራንቱ ሄደ። ከነ አሲ ጋር ተገናኘ። ከነሱ ተገናኝቶ ሩዬታለች ብሎ እየጠየቀ ነበር። ሩያ ያለችበትን ቦታ ያሳዩት። ሩያ የሆነ ሐሳቧ እንዳይበተን ለማድረግ እየሞከረች ነው። አሲ ደሞ ስለ እርግዝናው ለአላዝ ለመናገር ታስብና እንዴት አድርጋ ደግሞ እንደምትነግረው ስታስበው ይጨንቃት ጀምሯል። ከዛ ድንገት እያማነት ስታገኘው አቀፈችው ጄሱን ራሱ ዛሬ ደግሞ ዛሬ ምንሆናለች እያለ እሱ ራሱ ግራ ገብቶት እየተመለከታት ነበረ። ከዛ ሄደ ወደ ሩያ ላናግርሽ እያለ ነበር፣ እሷ በኋላ እያለች ነበረ። በአንድ በኩል ጉቨን ወደ ነስሊሀን ጋር እየመጣ ነው። ነስሊሀን ነስሊሀን ምን እያረግሽ ነው አላት። የሰርሀንን ኮምፒውተር እየበረበርኩ ኢሜሎች፣ የተለያዩ መረጃዎች ምናልባት ሊሆነ ቦታ ሊሄድ ይችላል ከዚህ መረጃ ላገኝ ይችላሉ አለችው። ፖሊሶች ያልነኩትን ነገር አንቺ እየመረመርሽ ነው ነስሊሀን፣ ምን አለበት ለነሱ ሁሉ ነገር ብሰጪ አላት። ተረጋግቼ ቁጭ ብዬ ስለዚህ ጉዳይ ማውራት እራሱ አልችልም አለችው። በጣም ተቻኩላለች። ከዛ እሱ በዚህ ጉዳይ ምንም ሊያሳምናት እንደማይችል ገባው። ስለ ልጁ እናወራላት ስለ እሱ ማውራት አንፈልግም አለችው። ልጁ እኮ ምንም እኮ አላጠፋ እያል ነበር። እና እኔ ምን አገባኝ? ያገባኛል እንዴ? ጎቨን ምንድሮ የምትለኝ? ምን ብለህ ልታሳምነኝ እየሞከርክ ነው? ያልገባኝ ነገር እንዴ! ሲጀመር ሰርሀን ና ሰርሀን፣ ከዛ ከዛች ከቀምጡ ስለወለደው ልጅ ነው ያገባኛል እንዴ? አያገባኝም እኮ አለችው። ዝም ብሎ ጭንቅላቱን ይዞ እያያ ነበረ አላዝ። አሁንም ቢሆን እንደዛው በሱስ እንደተቸገረ ነው ያለው። አሲ እንዴት ሆኖ ይሁን ብላ ልጠይቀው እየመጣች ነበረ። እግረ መንገዷንም ብትነግረው ደስ ይላታል፣ ልትነግረው ነበረ። አመጣጧ አየችው። በመጠጥ ድንዝዝ እንዳለ ነበረ። አስገቡሽ ግን በረች ችግር ፈጥሯል ብለው ነገሩሽ አለ። ስሞታ አቀረቡ አለ። አሁንም

የምገኝበት እስኪ አንድ ምክንያት ብቻ ስጪኝ። እንዴት ነው የሚሆነው? እስኪ እንደዛ ሚሆን አይመስለኝም እያላን ነበረ። ዝም ብላ ታየዋለች። አርግዣ ያለው ብላ ልነግረዋለችና ብዙ አሰበች። ሄደ የደበቀውን መጠጥ እያወጣ ሲጠጣ ነበረ። አንድ መጠጥ ሲያልቅበቱ ሌላ መጠጥ እየሄደ ሲጠጣ ስታየው፣ ከዛ በኋላ ብዙ ምክንያቶች አሉ አላዝ፣ ብዙ ምክንያቶች አሉ እያለችው ልትነግረዋለችና፣ ከኪሶ ውስጥ የእርግዝና መርመሪውን አወጣች። ና እታሳየው ብላ መልሳ ኪሶ አስከተተችው። እንዴት እንደተማረረ ነበረ እየተመለከተችው። እንደው ምን አለበት በማሳደግ የባድግ እያላን ነበረ። ይህን ህይወት ከማይ እያላት፣ ብዙ ተማረረ። እንደ አንቺ ጎዳና ላይ ባደግ ይሻለኝ ነበር ሲላት የእርግዝና መመርመሪያውን ኪሶስ ከተተችው። በጣም ትገርማለ ብለው እየወጣች ነበር እያለቀሰች ነበረ። ደረጃውን ስትወርድ እየነበረው ያማን ሩያ ሥራዋን እስክትጨርስ ድረስ እየጠበቃን ነው። ሥራዋን ስትጨርስ እሱ እየመጣች እፈልግሻለሁ፣ ሩያ ላናግርሻ እያለን ነበረ። እሺ ያማን ከግድም ጀምሮ እፈልግሻለሁ እፈልግሻለሁ ስትል ነበር። በል ተናገር ምሮ የምትፈልገኝ አለችው። ከዛ የተቀመጭ ሽ እያለ ነው አልቀመጥም። በል ተናገር አለችው። ወንድ እንግዲህ ወንድምሽ ዛሬ ነው ከሆስፒታል የሚወጣው አላት። የምን ወንድም አለችው። ምን ማለት ነው ሩያ? ለምን ትከራከሪያለሽ? ምንድን ነው የምናደርገው? እሺ የት ነው የሚሆነው እያለ ነበር። እሷ ደግሞ አያገባኝም እያለችው ነበር። ሩያ እንደዚ ይባላል እንዴ? ሩያን ምንም እየገባሽኝ አይደለም ይላታል። ለ አያገባኝም። አሁን እማዬ ሞታለች። ጥሩ ጊዜ ሆንላት እንግዲህ ሌላ ምን ይባላል? ነፍሷን በገነት ያኖረው ስለሌለው ግን አያገባኝም። ከሰራን ስለ ወለደችው ልጅን አያገባኝም። የፈለገ ነገር መሆን ይችላል ስት ነበር ሩያ፣ ልጁ ምን አረገ? ህፃኑ ምን አጠፋ? ምንም ባላጠፋው ነገር ለምን እንደዚህ ተፈርጅበታለሽ? ይሄን ነገር እኮ መቀበል እኮ አለብን ወደደንም ጠላንም ይላታል። እምቢ እያለችው ነበረ። ፖሊሶቹ ድንገት ሆስፒታል መጡ ጉቨን እያገኛቸው ነበረም። ነስሊያንም ድንገት መጣች አገኘቻቸው። የሆነ የካሜራ ቅጂ ነገር ፈልገው ነበረ። ወደ ኋላ እንደገና ተጉዘው ብዙ ነገሮችን መመልከት ይፈልጋሉ ምናልባት ሰርሀን ያለበትን ቦታ ፍንጭ ካገኙ በሚል ነስሊያን ኑ በዚህ ጋ ብላ አሳየቻቸው ጉቨናውን። ነስሊያንን ምንድነው የምናደርገው እያላት ስለ ህፃኑ ጉዳይ እሷ አሁንም አልወሰነችም። ከሳተቶች በኋላ ወደ ቤት ሄደች። ሰዎች ከጉቨንጋ ቤት ሄዱ። ሁሉንም ጠራቻቸው። ሩያም ነበረች፣ አላም አለች አላዝም መጣ። አላስከመጣ በኋላ ዛሬ ደግሞ ስብሰባው ምንድን ነው? ምን ይሁን ነው እማዬ? እንግዲህ ያው በባዶ ሜዳ በባዶ ተስፋ ዝም ብላ ሰብስባናለች እማዬ። ቆይ ምንድነው? አመፅ እንድናስነሳ ሰላማዊ ሰልፍ እንድንወጣ ፈለገች ነው? እንዲህ እንደዚህ የሰበሰብሽን እያለ ነበረ አላስተረጋጋ። እሺ ሩያ፣ ከዚህ በኋላ ከእኛ ጋር የምትኖሪው ስትላን ነበር። ሩያ ደነገጠች። አልገባኝ ማክስቲ ነስላል። ለምን ስትላን ነበረ። ብቻሽን ከዚህ በኋላ ሊከብድሽ ይችላል። ነገሮች እስኪሻሻሉ ድረስ ከዚህ በኋላ እኛ ጋር ትቀጥያለሽ እያለች ነበረ። እንዲህ እያለች እየነገረቻቸው በድንገት እነ አሲና ጄሱር ህፃኑን ይዘውት መጡ። ያማን ህፃኑን ይዞታል አቅፎት ነበረ። በእግራና በቀኝ ጄሱርና አሳ ያሉ ወደ መሃል እየቀረቡ ነበረ። ይህን ጊዜ ነስሊሀን አየቻቸው። ህፃኑን ልታየው ራሱ ፈቃደኛ አይደለችም። ትታቸው እየሄደች ነው። በጣም እል ውስጥ ነበር የገባቸው። ከዛ ወደ ውስጥ እየመጡ ዝም ብሎ ነበር ህፃኑ ሲያለቅስ የነበረው የራበው ይመስላል። ሩያም ብትሆን ይህ ልጅ ማየት አልፈልገም ብላ አልቴር ነበረ። በአንድ በኩል ያማን ደግሞ እንዲህ ወንድማችሁ እኮ ነው። አላዝ ይሄ ህፃኑ ወንድማችሁ ነው። ሩያ ምን ሆነች ነው ሲል ይሄ ልጅ ወንድም ያደ ለማንተ ስነስርት ንያዝ ስለምታውረው ነገር ተጠንቀቅ ብሎ አላዝ እየጮኸ ነበረ። ይህን ህፃን ልጅ ማንም ቤት ውስጥ ሊቀበለው ማንም አልቻል አልቻለም ማሳደጊያ ቦታ ይግባ እያለ አላዝ ይናገራል። ቻላም ብትሆን እያየች መቋቋም አልቻለችም። ህፃኑን በብቸኝነት እየተቀበሉት ያሉት እነ ያማን ነበሩ። እነ ያማን የጎዳናን ህይወት ያውቁታል። ሌላ ቦታ ከቤተሰብ ተለይቶ ማደግ ማለት ምን እንደሆነ ያውቁታል። ስለዚህ ህፃኑ ምንም አላጠፋም፣ እናትና አባቱ ናቸው ተጠያቂዎች እያለ ነበረ። እናንተ በእናትና በአባት ምክንያት ልጅ ላይ ኃጢአት የሚተላለፍ ከሆነ በለ አላስተናገር ለምደው አሴ ነው ያፈቀድካት። እርግጠኛ ነኝ የአሴ እናትና አባት እሷን የጣሉበት ትክክለኛ ምክንያት አላቸው። ነገር ግን ደግሞ መጥሩ ሰዎች አይደሉም፣ መጥፎ ሰዎች ናቸው። አዎ የሆነ ጥፋት አጥፍተዋል በእርግጠኝነት ታዲያ ቤተሰቦቿ ምክንያት እሷን ተጻናት አለ። ድሩ ያስ ብትወኝ እኔ ጎዳና እንዲያደግኩት ተመልከች ስ ያሉ ነገር ሆኖ በአንቺ እናት ምክንያት በሰራ ምክንያት እኔ ታግቼ ብዙ ዓመት ጎዳና ላይ ኖረ ያለው ታዲያ፣ እኔም ጥፋተኛ ነኝ በዚህ ምክንያት እያለ ቻላንም እየጠየቀ ነበረ። ጄሱን ስለምትወደው አላዝ እያለቀሰ ነበረ። አላዝ ያማን ምንም እንኳን ትክክል ቢሆንም፣ ነገር ግን ይሄ የምክንያታዊነት ጉዳይ ሳይሆን የስሜት ጉዳይ ነው። ስለዚህ በጨራሽ ህፃኑን ሊቀበለው አልቻለም። በአንድ በኩል ነስሊሀን ብትሆን ወደ ኤጄ ክፍል እየገባች ነው። ኤጄ በጣም በጣም ናፈቀጃት። አልጋዋ ላይ ተቀምጣ ልጄ ናፈቅሽኝ እያለች ነው የህፃኑን ድምፅ ሲሰማቸው ነው፣ ሲያለቀስ አዲስ ህጻን ልጅ ቤታቸው ገብተዋል። እነዚህ ሱር ደግሞ ወይኔ ርቦት ነው ርቦት ነው ይባባሉ። ነስሊሀን ብቻዋን ከላይ ሆና ርቦት ነው ርቦት ነው ትላለች። ሰራን ግን ስለከተተ የህፃኑን ጫፍ እንኳን መንካት አልፈለገችም። እነጂ ስሩ ደግሞ ከሆስፒታል የሆነ ወረቀት የተጻፈ ተጽፎ የተሰጣቸው ነገር አለየ በዚህ በዚህ መንገድ ምግብ ስሩና አጠጡት የሚል ነበረ። አሁን ለቤታቸው ሰራተኛ እየሰጧት ይህን ዝርዝር እንድታጠጣው እየነገሯን ነበር። አላስ ከያማን ጋር እየጨቃጨቀ ነው ያማን ሊያሳምናቸው ብዙ ታገለ ታገለ የማይሆን ነገር ነው ቻላ አላስ እንዲሁም ሩያ በፍጹም በፍጹም አዲስ የተወለደውን ህፃን ጨራሽ ነው የማይቀበሉት። እጅግ በጣም ጠልተውት ሊሞቱ ናቸው። ሩያ እያለቀሰች ነው ያማን ተው ይህ አንድ አይነት አትነዝንዘኝ ተውኝ፣ እንደገና ቁስልኝ አትነካካብኝ እያለችው ነበረ። ጉቨን ያማንን ተው በቃ እያለ ነበረ። ያማን ትክክል እንደሆነ ቢያቀ በዚህ ደረጃ ግን እነሱን ሲያስጨንቃቸው ቢቀርብህ ይሻላል ብሎ እሱን ሊያሳምነው እየሞከረ እና በሌላ በኩል ለህፃኑ ምግብ እየሰጡት እየተንከባከቡን ናቸው።